ሰላም ሰላም! ውድ የዓለም ቲቪ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ እታች ላይ ባለው ስልክ፣ ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ ትምህርታችሁን መከታተል ትችላላችሁ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ቃላት እንለማመዳለን። ከዚህ ጋር የምታዩዋቸው እነዚህ የአማርኛ ቃላቶች ናቸው። እነዚህ ዛሬ በሶስት አይነት መንገድ ይዤላችሁ መጥቻለሁ። እዚህ ጋር እንደምታዩዋቸው እነዚህ አሉ። እንግዲህ እነዚህ ቃላቶች የመጀመሪያዎቹ ባለ ሶስት ፊደላት ናቸው። ሶስት ሶስት ፊደላት አንድ ላይ ሆኖ የተመሰረቱ ቃላት ናቸው። ቀጣዮች ደግሞ እነዚህ ባለ አራት ፊደላት ናቸው። የመጨረሻዎቹ ደግሞ ባለ አምስት። ስለዚህ ዛሬ ባለ ሶስት ፊደላት፣ ባለ አራት እና ባለ አምስት ፊደላት ቃላት ምስረታ እንለማመዳለን ማለት ነው። እስከ መጨረሻው በደንብ ቪዲዮን ተከታተሉ። ያልገባችሁ ነገር ካለ ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። አሁን ከመጀመሪያው እንጀምራለን። ኦኬ፣ እንግዲህ እነዚህ እንደነገርኳችሁ ባለ ሶስት ፊደላት ናቸው። ይኸው አንድ፣ ሁለት፣ ሶስት። ሁሉም ሶስት ሶስት ፊደላቶች በአንድ ላይ ሆነው የተመሰረቱ ቃላት ናቸው ማለት ነው። ከመጀመሪያው እንጀምራለን። መ መ ገ በ መገበ መገበ እነዚህ አሁን ሶስት ፊደላቶች አሉ። እንደነገርኳችሁ ሶስቱም የመጀመሪያ የመጀመሪያ ፊደላቶች ናቸው። የመጀመሪያ የመጀመሪያ ፊደላቶች ናቸው። ምን ይላል? መገበ ይላል። እሺ፣ ቀጥሎ ያለው ደግሞ እዚጋ መከረ፣ መከረ፣ መከረ። እነዚህ ሶስቱም የመጀመሪያ ፊደል መ፣ የመጀመሪያ ፊደል ነች ከ፣ የመጀመሪያ ፊደል ነች ረም የመጀመሪያ ፊደል ነች ማለት ነው። ስለዚህ ምን ይላል? መከረ ይላል። መለሰ መለሰ መለሰ። እነዚህም ሶስቱም የመጀመሪያ ፊደላቶች መለሰ። መጠነ መጠነ መጠነ። እሺ፣ ቃጤች ደግሞ መራራ መራራ። እነዚህ ደግሞ ሁለቶች፣ እነዚ ራ ማለት ተመሳሳይ ናቸው፣ ነገር ግን እነዚህ የመጀመሪያ ፊደል ሳይሆኑ አራተኛ የረ ቤተሰብ ናቸው። እነዚህ ሁለቱም አራተኛ የረ ቤተሰቦች ናቸው ማለት ነው። ስለዚህ ምን ይላል? መራራ ይላል። እሺ ከዚህ ጋር ደግሞ መደበ መደበ መደበ፣ እነዚህ ሶስቱም የመጀመሪያ ፊደል። መጠጥ መጠጥ መጠጥ ይላል። እነዚህ ሁለቱ የመጀመሪያ ፊደል ናቸው። የመጨረሻዋ ግን ጥ የጠ ቤተሰብ ስንተኛ ነች? ስድስተኛ ነች። የጠ ቤተሰብ ስድስተኛ መጠጥ ይላል ማለት ነው። ስለዚህ በሶስት ሶስት ፊደላት እያደግነ መገበ፣ መከረ፣ መለሰ፣ መጠነ፣ መራራ፣ መደበና መጠጥ የሚሉ ቃላቶችን መመስረት ችለናል ማለት ነው። አሁን ደግሞ ባለ አራት ፊደላት የተመሰረቱ ቃላቶች እናነባለን። ከመጀመሪያውን ጀምር። መ ር ማ ሪ መርማሪ፣ መርማሪ። መ የመጀመሪያ ፊደል ነች። ር ስድስተኛ የረ ቤተሰብ ነች። ማይ አራተኛ የመ ቤተሰብ ነች። ሪ ማለት ደግሞ ሶስተኛ የረ ቤተሰብ ምን ይላል? መርማሪ ይላል። እሺ፣ ከዚህ ጋር ደግሞ ሸ ሸመገለ፣ ሸመገለ ሸመገለ። እሺ መምህር መምህር መምህር ይላል። ም የመቤተሰብ ስድስተኛ፣ ህ ስድስተኛ የሀ ቤተሰብ ር፣ ስድስተኛ የረ ቤተሰብ መምህር። ከዚህ ጋር ደግሞ መሻለም መሻለም መሻለም። እነዚህ ሶስቱ የመጀመሪያ ፊደል ናቸው። ም ደግሞ ስድስተኛ የመቤተሰብ ቤተሰብ መሻለም መልካም መልካም መልካም ለስድስተኛ የለቤተሰብ ከአራተኛ ከቤተሰብ ምስ ስድስተኛ የመ ቤተሰብ መልካም መመዘኛ መመዘኛ መመዘኛ እኛ የኛ ቤተሰብ አራተኛ ነች። እነዚህ ሶስቱ ደግሞ የመጀመሪያ ፊደላሶች ናቸው። መመዘኛ መጨረሻ መጨረሻ መጨረሻ ሻ ማለት የሸ ቤተሰብ አራተኛ መጨረሻ። ስለዚህ ምን ምን ይላል? መርማሪ፣ ሸመገለ፣ መምህር፣ መሸለም፣ መልካም፣ መመዘኛ እና መጨረሻ ይላሉ ማለት ነው። ኦኬ። የመጨረሻው ደግሞ እነዚህ ባለ አምስት ፊደላቶች ናቸው። ባለ አምስት ፊደላቶች ከመጀመሪያው ስንጀምር አ ስ አስተዋይ፣ ይላል አስተዋይ። ስ ማለት የሰቤተሰብ ስድስተኛ ተ የመጀመሪያ ፊደል፣ ዋ አራተኛ የወ ቤተሰብ፣ ይ ስድስተኛ የየ ቤተሰብ፣ አስተዋይ። እሽ ከዚህ ጋር ደግሞ አ ስ ከ ባሪ፣ አስከባሪ፣ አስከባሪ። ስ እንደነገርኳቸው ስድስተኛ የሰቤተሰብ ነች። ከ የመጀመሪያ ፊደል ነች። በ አራተኛ የበቤተሰብ ነች። ሬ ሶስተኛ የረ ቤተሰብ አስከባሪ ኦኬ። ከዚህ ጋር ደግሞ ሀ ገ ራ ቶ ች ሀገራቶች ሀገራቶች ሀ የመጀመሪያ ፊደል ገ የመጀመሪያ ፊደል ራ አራተኛ የረ ቤተሰብ ቶ ሰባተኛ የተ ቤተሰብ ች ስድስተኛ የች ቤተሰብ ሀገራቶች ይላል። ኦኬ። ከዚህ ጋር ደግሞ መ ከ ራ ከ ር። መከራከር ይላል። መከራከር መ የመጀመሪያ ፊደል ነች ከየመጀመሪያ ፊደል ነች ራ ማለት ደግሞ አራተኛ የረ ቤተሰብ ከዚህ ጋር ሀገራቶች ስንል ላይ ነው አራተኛ የረ ቤተሰብ ከየመጀመሪያ ር ደግሞ ስድስተኛ የረ ቤተሰብ መከራከር ይላል በአንድ ላይ እሺ። ከዚህ ጋር ደግሞ ጠ በ ቃ ወ ች ጠበቃዎች ጠበቃዎች ጠ የመጀመሪያ ፊደል በ የመጀመሪያ ፊደል ቃ አራተኛ የቀ ቤተሰብ ወ ሰባተኛ የወ ቤተሰብ፣ ች ስድስተኛ የቸ ቤተሰብ። በአንድ ላይ ምን ይላል? ጠበቃዎች ይላል። እሺ ከዚህ ጋር ደግሞ መሻሻሎች፣ መሻሻሎች፣ መሻሻሎች። መ የመጀመሪያ ፊደል፣ ሻ የመጀመሪያ የሸ ቤተሰብ አራተኛዋ፣ አሁን ሚችም አራተኛዋ የሸ ቤተሰብ፣ ሎ ሰባተኛ የለ ቤተሰብ፣ ች ስድስተኛ የቸ ቤተሰብ። በአንድ ላይ ምን ይላል? መሻሻሎች መሻሻሎች ኦኬ የመጨረሻው ደግሞ ይቺ ምን ትላለች? ሀ ይ ማ ኖ ት ሃይማኖት ይላል። ሀ የመጀመሪያ ፊደል ነች። እዚጋ ሀገራት ውስጥ እንደነገርኋቸው ይህ ማለት ስድስተኛዋ የየቤተሰብ ነች። ማ አራተኛ የመቤተሰብ ችም እዚጋ መሻሻሎች መከራከር እዚጋ ተራ እነዚህ መምታዋቸው በእነዚህ ቤተሰብ ውስጥ አራተኛ ላይ የምናገኛት ችማ ነች ማ ማሙሚማ ማ ኖ ማለት ደግሞ ሰባተኛዋ የነ ቤተሰብ ኖ። ሃ ይማ ኖ መጨረሻው ማለት ትነሽ ደግሞ ይች ት ማለት ስድስተኛዋ የተ ቤተሰብ፣ ስድስተኛ የተ ቤተሰብ ተ ማለት እዚህ ጋር ለምሳሌ አስተዋይ ስንል ተ አለች አይደል? የዚህ ቤተሰብ ስድስተኛዋ ት። ስለዚህ ምን ይላል? ሃይማኖት ይላል። ስለዚህ ባለአምስት ፊደላቶች ቃላቶች ምን ይላሉ? አንዴ ስናነባቸው አስተዋይ፣ አስከባሪ፣ ሀገራቶች፣ መከራከር፣ ጠበቃዎች፣ መሻሻሎች እና ሃይማኖት ሃይማኖት ይላሉ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ የመጀመሪያዎቹ እነዚህ ባለ ሶስት ፊደላት፣ ቀጣዮች ደግሞ ባለ አራት ፊደላት፣ የመጨረሻዎቹ ደግሞ ባለ አምስት ፊደላት የሆኑትን ቃላት ለማንበብ ሞክረናል ማለት ነው። ስለዚህ እነዚህን ቪዲዮ እናንተ በደንብ አድርጋችሁ እዩዋቸው። ቀጣይ ደግሞ ሌሎችንም የአማርኛ ትምህርቶች እንዲሁም ደግሞ የእንግሊዝኛ እና ሌሎችን አስፈላጊ የሆን ትምህርቶችን ይዤላችሁ እመጣለሁ። እናንተ ይህን ቪዲዮ በደንብ አርጋችሁ ደጋግማችሁ እዩት። ያልገባችሁ ነገር ካለ መጠየቅ ትችላላችሁ። ቀጣይ በሌላ ቪዲዮ እስከምመለስ መልካም ጊዜ። ባይ ባይ!